አምላክ ቅዱስ አሃዶ የንግሥ በዓል ጥሪ የታቦተ ጽዮንንና የአማናዊቷ ጽዮን የቅድስት ድንግል ማርያምን በዓል በተአምር አድራጊዋ በቃጥላ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ያከብሩ ዘንድ ጠርተኖታል። የኅዳር ጽዮንን በዓል በተአምር አድራጊዋ በቃጥላ ደብረ ጽዮን ቅድስት ማርያም ቤተ ኅዳር 21 ሰገኝታችሁ እንድታከብሩ ፍቅሯ ይበዛላችሁ። ብዙ የተደረገላችሁ ታምሯን የምታውቁ፣ በሩቅ ሆናችሁ የምትሰሙ ሁላችሁ በዕለቱ በዓሉን ከኛ ጋር እንድታከብሩና ደግሞም እግዚአብሔር ቋጥሮቻቸውን ይፈታላቸው ምናን ምስክርነት ሰጡ የሞየታችን አማላጅነት በግልጥ የምታዩበት ነውና በዕለቱ አብረን እንድናከብር በቤተ ክርስቲያን ስም ጥረት እናስተላልፋለን። በአዲስ አበባ ሀገረ ስብከት በለሚኩራ ክፍላተ ከተማ ቤተ ክህነት ከአያት ወደ አራብሳ በሚወስደው መንገድ የምትገኘው በፈዋሽ ጠበሏ ብዙ ህሙማንን የምትፈውሰው ቃጥላ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን። ይሄኛው ደግሞ የእመ ቤታችን የቅድስት ድንግል ማርያም ጸበል ነው። ያው እንደሚታዩት የሚወደው ከላይ ነው። ጽድ ነው። የራሱ የተፈጥሮ ጸበል ነው። በዚህ ትጋችሁ ኦርቶዶክሳውያን እንድታችሁ ይህንን ጸበል ድነት ሆስ መንፈሳዊ ፎስ ስጋዊ እንድታገኙ የእመቤታችን ስም እናሳስባለን። ኅዳር 21 ቀን 2018 ዓ ም የሚከበረውን የታቦተ ጽዮንና የእመቤታችን ቅድስት ድንግል ማርያምን በዓል በማክበር ከበረከቱ ይሳተፉ ዘንድ ጥሪዋን ታቀርባለች። በዕለቱ በተለያየ ምክንያት መገኘት የማትችሉ ስዕለታችሁን ከስር በተመለከቱት የባንክ ቁጥሮች ገቢ ማድረግ ትችላላችሁ። ኅዳር 21 በቃጥላ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አይቀርም ባሰምናት ጊዜ ጽዮንን